ስላመጣችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የመገጣጠሚያ ህመምን የሚቀንሱ ምርጥ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የመገጣጠሚያ ህመም ማለት በሁለት ወይም ደግሞ ከዚያ በላይ አጥንቶች በሚገናኙበት የሰውነት ክፍል በመገጣጠሚያ አካባቢ የሚከሰት የመድረቅ ስሜት፣ ምቾት ማጣት ወይም ደግሞ ስቃይ ነው። ይህ ህመም እንደ ቀላል የቁርጥማት ስሜት ሊጀምርና ወደ ከባድ ህመም ሊያድግ ይችላል የመገጣጠሚያ ህመም ዋና ዋና መገለጫዎችና መንስኤዎች የምንላቸውን ልንገራችሁ። የመገጣጠሚያ ህመም ወይም ደግሞ ጆይንት ማለት ሰውነታችንን ለማንቀሳቀስ የሚያስችሉት የሰውነት ክፍሎች ናቸው መገጣጠሚያዎች የምንላቸው ለምሳሌ ጉልበት ክርን ዳሌ እና ጣቶችን የሚያጠቃልል ነው በእነዚህ ቦታዎች ላይ የሚሰማ ማንኛውንም አይነት ምቾት ማጣት ወይም ደግሞ ስቃይ የመገጣጠሚያ ህመም ይባላል። መንስኤዎቹም አንደኛ አርትራይተስ ነው። ይህ በጣም የተለመደው ምክንያት ነው። በተለይ ኦስቲዮ አርትራይተስ በካርቲሌጅ መሳሳት የሚመጣ እናም፣ ሩማቶይድ አርትራይተስ ደግሞ የሰውነት በሽታ የመከላከል ስርዓት የራሱን አካል በማጥቃት የሚመጣ ብግነት ዋናዎቹ ናቸው። ሁለተኛ ደግሞ ጉዳት ሲኖር ነው። ለምሳሌ መውደቅ፣ አደጋ ወይም ደግሞ ስፖርትን በምትሰሩበት ጊዜ በሚደርስ ጉዳት የሚከሰት ነው። ሶስተኛ ኢንፍላሜሽን ወይም ደግሞ ብግነት በምንለው ነው። በአጠቃላይ በሰውነት ውስጥ ያለ ብግነት ወይም ደግሞ ኢንፍላሜሽን፣ ለምሳሌ እንደ ሪህ እና ጋውት የምንለው እነዚህ የመገጣጠሚያ ችግሮችን ያስከትላሉ። አራተኛ ከመጠን በላይ መጠቀም ነው። አንድን መገጣጠሚያ በተደጋጋሚ ለረጅም ጊዜ መጠቀም የመገጣጠሚያ ህመምን ያስከትላል። ምልክቶቹም ህመም፣ የመገጣጠሚያ ጥንካሬ፣ እብጠት፣ መቅላትና መገጣጠሚያውን ለማንቀሳቀስ መቸገርም ይከሰታል። በአጭሩ የመገጣጠሚያ ህመም መንቀሳቀስን አስቸጋሪ የሚያደርግናም በመገጣጠሚያዎች ላይ የሚከሰት ከባድ የሆነ ህመም ነው። የህመሙን መንስኤ ማወቅና ማከም አስፈላጊ ነው። ታዲያ በዚህ ቪዲዮ ላይ የመገጣጠሚያ ህመምን የሚቀንሱ ምርጥ ምግቦችን እነግራችኋለሁኝ። የመገጣጠሚያ ህመም ብዙውን ጊዜ የሚመጣው በኢንፍላሜሽን ወይም ደግሞ በብግነት፣ በካርትሌጅ መሳሳት፣ በደም ዝውውር እጥረት ወይም ደግሞ በአውቶ ኢሚዩን ኮንዲሽን የራስ በሽታ የመከላከል ስርዓት የራሳችንን አካል በሚያጠቁበት ጊዜ በእነዚህ ሁላ ምክንያት ነው። የተወሰኑ አንቲ ኢንፍላማቶሪ እና በአንቲ ኦክሲዳንትስ የበለጸጉ ምግቦችን መመገብ ታዲያ ህመሙን በተፈጥሮ መንገድ ሊያቃልልን ይችላል። ታዲያ የመገጣጠሚያ ህመምን የሚቀንሱ ምርጥ ምግቦችን ልንገራችሁ። አንደኛ ቅባታማ ዓሳ ወይም ደግሞ ፋቲ ፊሽ የምንላቸው ናቸው እንደ ሳልመን፣ ሰርዲን እናም ማካሬል። እነዚህ መገጣጠሚያዎች ላይ ያለውን ብግነት ወይም ደግሞ ኢንፍላሜሽንን የሚቀንሱ በኦሜጋ ስሪ ፋቲ አሲድ በኢፒኤ እናም በዲኤችኤ የበለጸጉ ናቸው። የመገጣጠሚያዎች ጥንካሬንና ብግነት ወይም ደግሞ እብጠትን ይቀንሳሉ። ካርትሌጅም እንዳይጎዳ ይረዳሉ። ለመመገብም በሳምንት ከሁለት እስከ 3 ጊዜ መመገብ ይመከራል። ተጠብሶ፣ በምድጃ ተዘጋጅቶ ወይም ደግሞ በእንፋሎት ቀቅላችሁ ተመገቧቸው። በከባድ ወይም ደግሞ በመጥፎ ዘይት ከመጥበስ ተቆጠቡ። ሁለተኛ እርድ ነው። እርድ ኩርኩሚን የተባለ ኃይለኛ አንቲኢንፍላማቶሪ ውህድን ይዟል። በአርትራይተስ በኦስቲዮ አርትራይተስ እና በሩማቶይድ አርትራይተስ የሚመጣን ህመምን ይቀንሳል። እንደ ተፈጥሯዊ የህመም ማስታገሻ ሆኖም ያገለግላል። ለመጠቀምም ምርጥ መንገድ ግማሽ የሻይ ማንኪያ የእርድ መጠንን ለብ ባለ ወተት፣ በሻይ፣ በሾርባ ወይም ደግሞ በምግቦች ላይ መጨመር ነው። እርድን ታዲያ ስትጠቀሙ ምን ጊዜም ቢሆን ትንሽ ቁንዶ በርበሬን አንድ ላይ ተጠቀሙ። በውስጡ ያለው ኩርኩሚን ከሁለት ሺህ ፐርሰንት በላይ በሰውነታችን እንዲዋሃድ ይረዳል። ሶስተኛ፣ ዝንጅብል ነው። ዝንጅብል ብግነትን የሚቀንሱ ጂንጀሮል የተባሉ ውህዶች አሉት። ከተዘጋጁ አንቲ ኢንፍላማቶሪ መድኃኒቶች ጋር ተመሳሳይ ሆኖ በተፈጥሮ መንገድ ይሰራል። የጡንቻ ህመምንና የመገጣጠሚያዎች ጥንካሬንም ይቀንሳል። ለመጠቀምም የዝንጅብል ሻይ፣ በምግብ ላይ የተፈጨ ዝንጅብልን መጨመር ወይም ደግሞ በየቀኑ ትንሽ ማግኘት ይመከራል። አራተኛ የወይራ ዘይት ነው። የወይራ ዘይት እንደ አይቡፕሮፊን የሚሰራ ኦሌዮካንታል የተባለ ውህድን ይዟል። አጠቃላይ የሰውነት ብግነት ወይም ደግሞ ኢንፍላሜሽንን የሚቀንሱ ጤናማ ቅባቶችንም ይሰጣል። መገጣጠሚያዎችም እንዳይጎዱ ወይም ደግሞ እንዳይጋጩም ይረዳል። የወይራ ዘይትን ለመመገብ በየቀኑ ከአንድ እስከ ሁለት የሾርባ ማንኪያን ለሰላጣ ወይም ደግሞ ለምግብ ማብሰያ መጠቀም ይመረጣል። አምስተኛ ነጭ ሽንኩርት ነው። ነጭ ሽንኩርት አንቲ ኢንፍላማቶሪ እናም በሽታ የመከላከል አቅምን ያሳድጋል። የካርቲሌጅ መበስበስን የሚቀንስ ዳይላይ ዳይሰልፋይድን ይዟል መገጣጠሚያዎችን እንዳይጎዱም ይረዳል። ለመጠቀምም በየቀኑ ከአንድ እስከ ሁለት ጥሬ ፍሬዎችን መመገብ ወይም ደግሞ በምግብ በማብሰል መጠቀም ይመከራል። ስድስተኛ የቤሪ ፍሬዎች ናቸው። እንደ ብሉቤሪ፣ እንጆሪ እናም ብላክቤሪ የምንላቸው እነዚህ በአንቲ ኦክሲዳንት እና በአንቶሲያኒን የበለጸጉ ናቸው። የኦክሲዲቲቭ እስትረስንና ብግነትንም ይዋጋሉ። የመገጣጠሚያ ጥንካሬንናም የመንቀሳቀስ አቅምንም ያሻሽላሉ። ለመመገብም በየቀኑ አንድ ኩባያ ትኩስ ወይም ደግሞ የቀዘቀዙ ቤሪዎችን መመገብ ይመረጣል። ሰባተኛ ጥቁር ቅጠላማ አትክልቶች ናቸው። እንደ ስፒናች፣ ጎመንና ቆስጣ፣ እነዚህ ካርትልጅን የሚጠብቅ ቫይታሚን ኬን በውስጣቸው በከፍተኛ ሁኔታ ይይዛሉ። በሰውነት ውስጥ የኢንፍላሜሽን ምልክቶችንም ይቀንሳሉ ለአጥንት ጤና እንደ ማግኒዥየም እና ካልሲየምንም ይሰጣሉ። ለመመገብም ለሰላጣ፣ ለስሙዚ ወይም ደግሞ ወደ ሾርባ መጨመርም ትችላላችሁ። ስምንተኛ ለውዝና ሲድሶችን ነው። እንደ ዋልነት ለውዝ፣ ተልባ እናም ቺያ ሲድሶችን። እነዚህ ህመምን የሚቀንሱበት ምክንያቶች በኦሜጋ ስሪ ፋቲ አሲዶች የተሞሉ ናቸው። ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ። እናም አጥንትንም ያጠናክራሉ። የካርቲሌጅ መጎዳትን የሚያዘገይ ቫይታሚን ኢንም ይሰጣሉ። በየቀኑ አንድ ትንሽ እፍኝ መመገብ ይመከራል። ዘጠነኛ አረንጓዴ ሻይ ነው። አረንጓዴ ሻይ የኢንፍላሜሽን ኬሚካሎችን የሚቀንስ ኢጂሲጂ የተባለ ውህድን ይዟል። የመገጣጠሚያ ካርቲሌጅ እንዳይበሰብስም ይከላከላል። ክብደትን ለመቆጣጠርም ይረዳል። ይህም በመገጣጠሚያዎች ላይ ያለውን ጫናንም ይቀንሳል። አረንጓዴ ሻይን በየቀኑ ከአንድ እስከ ሁለት ኩባያ መጠጣት ይመከራል። አስረኛ ቲማቲም ነው። ቲማቲም ኢንፍላሜሽንን የሚቀንስ ላይኮፔን የተባለ አንቲኦክሲዳንትን ይዟል። የመገጣጠሚያ ብግነትንም ለመቀነስ ይረዳል። ቲማቲምን ለመጠቀም ንጥረ ነገሮችን በደንብ ለመምጠጥ የበሰለ ቲማቲምን መመገብ ይመከራል። አስራ አንደኛ ብሮኮሊ ነው። ብሮኮሊ የካርቲሌጅ መበስበስን የሚያዘገይ ሰልፎ ራፋንን ይዟል። የመገጣጠሚያ ብግነትንና ጥንካሬንም ይቀንሳል። ብሮኮሊን ለመመገብ ትንሽ በእንፋሎት የተዘጋጀ ወይም ደግሞ ለሰላጣ መጨመርም ትችላላችሁ። አስራ ሁለተኛ አቮካዶ ነው። አቮካዶ ጤናማ ቅባቶችን አንቲ ኢንፍላማቶሪ እና አንቲ ኦክሲዳንቶችን ይሰጠናል። የመገጣጠሚያ መፋተግን ግን ያሻሽላል። የኮላጅን ምርትንም ይደግፋል። በየቀኑ ግማሽ አቮካዶን ለመመገብ ሞክሩ። አስራ ሶስተኛ የአጥንት መረቅ ነው። የአጥንት መረቅ በኮላጅን፣ በጄላቲን፣ በግሉ ኮሳሚን እናም በቾንድሮይቲን የበለጸገ ነው። ካርትሌጅን ያጠናክራል። እናም የመገጣጠሚያ ግጭትንም ይቀንሳል። ለአርትራይተስም በጣም ጥሩ ነው። የአጥንት መረቅን በየቀኑ አንድ ኩባያ ሙቅ መረቅን መጠጣት ይመረጣል። አስራ አራተኛ ባቄላ እናም ጥራጥሬዎች ናቸው እንደ ባቄላ፣ ምስርና ሽምብራ። እነዚህ በመገጣጠሚያዎች ዙሪያ ያሉትን ጡንቻዎችን ለመደገፍ ከፍተኛ የእጽዋት ፕሮቲን አላቸው። ብግነት ወይም ደግሞ ኢንፍላሜሽንን የሚቀንስ ፋይበርንም ይይዛሉ። እንደ ማግኒዥየም እና ዚንክ ያሉ ማዕድናቶችንም ይሰጣሉ። ለመመገብም በየቀኑ ከግማሽ እስከ አንድ ኩባያ ተመገቧቸው። አስራ አምስተኛ አናናስ ነው። አናናስ ብግነትንና ህመምን የሚቀንስ ብሮሜላይን የተባለ ኢንዛይምን ይዟል። ለጉልበት ህመም እናም ከስፖርት በኋላ ለሚመጣ ቁርጥማትም በጣም ጠቃሚ ነው። ትኩስ የአናናስ ቁርጥራጮችን ወይም ደግሞ አናናስን በስሙዚዎች ውስጥ አድርጋችሁ በአመጋገባችሁ ውስጥ ማካተት ትችላላችሁ ታዲያ ለመገጣጠሚያ ህመም የሚመከር ዕለታዊ የአመጋገብ ስርዓትን መከተል ከፈለጋችሁ ጠዋት ላይ ለብ ያለ ውሃን ከሎሚ እናም ከዝንጅብል ጋር ጠጡ። እንደተነሳችሁ ቁርስ ላይ ኦትስ፣ ቤሪ እና ቺያሲድስን ለመመገብ ሞክሩ። ምሳ ላይ አትክልቶችን፣ ጥራጥሬዎችንና የወይራ ዘይትን አንድ ላይ አድርጋችሁ በአመጋገባችሁ ውስጥ አካቷቸው። ከሰዓት በኋላ ደግሞ አረንጓዴ ሻይ ወይም ደግሞ የእርድ ሻይን ጠጡ። እራት ላይ ዓሳ ወይም ደግሞ ጥራጥሬዎችና ቅጠላማ አትክልቶችን ለመመገብ ሞክሩ። ከመተኛታችሁ በፊት ከሰላሳ ደቂቃ ወይም ደግሞ ከአንድ ሰዓት በፊት ደግሞ የአጥንት መረቅ ወይም ደግሞ የእርድ ወተትን ጠጥታችሁ ብትተኙ ተመራጭነት አለው። እነዚህ የመገጣጠሚያ ህመምን፣ ብግነትን፣ ኢንፍላሜሽንን የሚቀንሱ ምርጥ የአመጋገብ ልምዶች ናቸው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን መልካም ጊዜ መልካም